በኋላ እንደገና ብዙ በስሜ ስላመናችሁ ብቻ ትጠላላችሁ፣ ወይ ደግሞ እንዲሁ አንዱ በአንዱ ላይ ይነሳሳል፣ ወይ ደግሞ ባህዛብ ዘንድ የተጠላችሁ ትሆናላችሁ። ዛሬ ክርስቲያኖች የተጠሉ ናቸው፣ የተናቁ ናቸው፣ የተጠየፉ ናቸው። ዛሬ ክርስቲያኖች በየትኛው ቦታ ላይ ክርስትናን የሚጸየፍ ትውልድ ተነሳም ማለት ክርስትናን የሚጸየፍ ትውልድ እና በስሜ ስለጠራጨ ጠር ትጠላላችሁ አሉ። ዛሬ እየተፈጸመ ነው ያለው እና እውነት የተጠላበት ዘመን

የሀብታችሁ መከፍል አስጨንቋቸው እንጂ ምንም አይነት ነገር ዛሬ ፍቅር የሚባል አይደለም። አንዱ የጎረቤትና የጎረቤት፣ የጓደኛና የጓደኛ፣ የስራ ባልደረባ ያለቃና የመንዝር የታችኛው ሰራተኛ ይቅርና የባልና የፍቅር እንኳን ጨርሶ የጠፋበት ዘመን ስለሆነ ፍቅር ከብዙ ተቀጥላሉ ጌታ ተናገሩ። ዛሬ ይትፈጽም ያለ ይሄ ብቻ አልበቃውም። ያኔ ትንሽ ዛሬ ፍጻሜ ይሆን ያለው ወይ ሰደግ ዝወንጀል መንግስት ተኩሏላ የመንግሥት ወንጌል በዓለም ሁሉ ይሰበካል ማለት ነው። ይሄ የመንግሥት ወንጌል ነው ያለው ይሰበክ? ወንጌል መንግስት ተኩል አለ። በዓለም ሁሉ የመንግሥት ወንጌል ይሰበካል። ብሎ ነበር። ይሄ ትንቢት ነው፣ ዛሬው ነው ተው። ዛሬ ጋር ነው ጋር ዛሬ ተቋም። እንዴት ነው ካለ? ወንጌል ዛሬ ይሄ ያልደረሰበት ቦታ አለው አሁን የሚያየት ነገር ይሄ የትኛው ቦታ ወንጌል አልሰማማ ዛሬ ይቻላል? ወንጌል መስማት አልፈልግም የሚል ሰው? አይቻልም። ይሰማዋል። የትኛውም አገር፣ የትኛውም ቦታ ላይ ዛሬ እቤቱ ቁጭ ብሎ እንደ ዘግቶ ቢቀመጥ እንኳን ዛሬ በአየር ላይ ዓለም የተገለጠ እንጂ ነው ይይዘው ዓለም የተገለጠው እንጂ ነው ዛሬ የተገለጠው እንጂ ነው። ስለዚህ ይሄ ያንዱ የፍጻሜ ዘመን ለምን ነው ከመይኩስ ማላይ ነው በእነሱ ምስክር ይሆንባቸው። አልሰማውም እንደ አላወኩም እንደ መምህር አላገኘሁኝም መምህር አልተላከልኝም ህጉን አላወኩኝም ሰው ሞት መወለድ አላወኩኝ ብሎ ሰው ምስክር ምልክት ወይ ደግሞ ምክንያት እንዳይፈጠር ይሄ በዓለም ላይ ዛሬ ወንጀል የተሰበከ ለምልክት ወይ ደግሞ ለምክንያት እንደሆነ የሚያሳየም አንዱ ጌታችን የተናገረው በዚያም በፍጻሜ ዘመን ወንጀል ባለም ሁሉ ይሰበካል ይላል። ባለም ሁሉ ይመኑ የማይመኑ ወንጀል መስማት የግዴታው፣ ይመኑ የማይመኑ ወንጀል መስማት ዛሬ የግዴታው። እንዴት ሰው ቤቱ ቁጭ ነው ይመጣለታ። በቃ ዲጂታል ዘመን ስለሆነ ማለት ነው። የዲጂታል ዘመን የትኛው ቦታ ላይ ወንጀል ሊያመጣ ነው? እሱ ስናስብ አሁን ያኔ፣ ዛሬ ግን እንዴት ሊሆን ይችላል? እንዴት በማያምኑ ሰዎቹ ቤት ወንጀል ሊሰበክ ይችላል ብለን እንከራከር ነበር፣ በወቅቱ ማለት ነው። እኔ ተማሪ ሳለሁ ሰዎች በማያምኑበት ቤት እንዴት ወንጀል ሊሰበክ ይችላል? ታያምሩ ሳይፈልጉ እንዴት ሊሰበክ ይችላል ብዬ እናገር ነበር፣ እከራከር ነበር። ግን ዛሬ ይሄ ከዛሬ ስንት ዘመን ብል ተነግሯ ማለት አንተ ውስጥ ነው። ሌላው እንዲህ ይልና በዚህ ዘመን ግን አንባቢው ያስተምራል፣ አንባቢው ያስተምራል፣ አንባቢው ያስተምራል። በጣም ጥላ ሰው ያለ በዚህ ዘመን አንባቢው ሞልቷል። አንባቢ ምን ይለው? አንባቢ ምን ይለው? እንዴው ለማንበብ ያክል ያልተማረ ለሚያዘውና ቤተኛውም አጋጣሚ የምናነበው ነገር ሁሉ ከኪሳችን ያለው ሞባይል ሳይቀር የትኛውም ቦታ ላይ የሚመጣው ነገሩ ለምን ይሆን የሚለው ነገር ሰው መረዳትና ወደ ራሱ መልሶ ከእውነተኛው ነገር ጋር ማገናኘት ካልቻለ አንባዊ አስተውሎ የሚለው የክርስቶስ ንግግር ምንዴት ነው የሚያስተውለው? ምንድነው ነው ማስተውል ያለብን? እን እየተጓዘም ከዛሬ እኮ ባጃጅ ላይ እየተጓዘ የምናነበው ነገር አለ። የትኛው ቦታ ላይ ዛሬ ንባብ ነው ያለ። እና እሱን እሱም አንባቢ አስተውሎ ወደ ራሱ ሰቀር ብሎ ራሱን መመለስ እና ራሱን ወደ እውነተኛው መንገድ ማስተካከል እንዳለበት የሚያሳይ ይሆናል። ሌላው ግን የመጨረሻውን አሁንም የጥፋቱ ምልክት የጥፋት ምልክት በተቀደሰ ቦታ ባያ ጊዜ ያኔ ጊዜ እንደደርስ ነው። የጥፋት ምልክት በተቀደሰ ቦታ የጥፋት ምልክት ቆሞ ባያ ጊዜ የጥፋት ምልክት ምንድን ነው? በእውነት ይሄ የሚያሳየው ለጊዜው ቤተ መቅደስ ላይ የነበረውን የሶሎሞን ቤተመቅደስ እና ሞሪያ ተራራ ላይ ሶሎሞን ቤተ መቅደስ ሰርቶ ነበር። ከዚያ እነ ዞራይ ሰርቶ ነበረ። ዛሬ ያ ቤተ መቅደስ ምንድነው ያለበት ምንድነው የተሰራበት ካለ፣ ዛሬ በትክክል በተቀደሰ ቦታ ላይ ክርስቶስ ይመሰገንበት ከነበረ ቦታ ላይ ቤተ መቅደስ ከነበረ ቦታ ላይ ዛሬ የጥፋት ምልክት ቆሞበታል ማለት የጥፋት ምልክት እሱ ምሪ፣ ትልቁ መስጊድ እዛ ላይ ነው። ትልቁ መስጊድ እዛ ላይ ነው። ና እሱ አሁን የመጨረሻ ዘመን መሆን የሚያሳይ ነው ማለት መጨሰብ እና በተቀደሱ ቦታ ላይ የጥፋት መቆቀመ ባያቸው ጊዜ ያን ጊዜ እንደደረሰ እወቁ ብሎ ነግሮናል። እሱ አንድ ነው። እንዲህ ካለ በኋላ ምክሮችን ይሰጣል። ያኔ ከሰገነት ያለ ይሸሻ እና ወደ ታች ወርዶ ንብረት ልሸት እርሻ ላይ ያለ ባለበት ይሸሻል። ነገር ግን በዚያን ዘመን ሽሽታችሁ በሰንበትና በክረምት እንዳይሆን ተግታችሁ ጸልዩ፣ በማለትም ይነገራል። ይመጣል። ተግታችሁ ጸልዩ። በክረምት ምንድን ነው? ክረምት ወራ አዘር ነው። ክረምት ወራ ቅጠል ነው፣ ፍሬ የለውም እና ሃይማኖት ሃይማኖት እንደያዝነ ምግባር ሳንሰራ ለፍሬ ምግባር ለፍሬ ሶፋ ሳንበቃ እንደ ገና በቅጠል እንዳለ ገና አመናስ ገና ክርስቲያን ብቻ ፍሬ ምግባር ሳንት እንዳንሞትና እንዳንጠራ፣ ሽሽታችሁ ብሎ ከዚህኛው ዓለም ወደዛኛው ዓለም እንዳንጠራ የሚያሳይበት መንገድ ነው ክረምት ሰንበት ማለት የሰንበት ሰንበት የረፍት ቀን ነው ክርስቲያኖች የሰሩ ሰንበት በሰንበት ቀን የሚያርፉበት ነው እና በዚህ ቀን በሰንበት ቀን ሽሽታችሁ ሁኑ ተስፋ እንዳትቆርጡ በሰንበተ ክርስቲያን ሰው ሁሉ ተሰብስቦ ቃል እግዚአብሔር የሚሰማበት ሰግዶ መስቀል ተቀብሎ እግዚአብሔርን የሚያመሰግንበት የተጣላውን የሚያስታርቅበት የሞተውን እንደሚቀብርበት እና ደግሞ ያዘነውን የሚያረጋጋበት የተጣላውን የሚያስታርቅበት ቀን ነው እንጂ እንደ መንገድ የሚከድበት ቀን አይደለም እና በዛን ቀን ሰው ከቦታ ቦታ እንኳ ተንቀሳቅሶ ልሂድ መንገድ እንኳን የሚያሳይ አይኖርም አለ። ተስፋም ይቆርጣል። ዛሬ እኮ ስጋው ደሙ ቀበል ነበር። ዛሬ እኮ ተቀምጨ ቃል ይጀር ሰማ ነበር። ዛሬ እኮ ይጣሉት ማስታረቅበት ነበር። ዛሬ እኮ ታሙት መጠይቅበት ቀን ነበር፣ እንዴ ሸሾ ብሎ ተስፋ እንዳይቆርጥ እና በሰነትና በክረም ሽታቸው እንዳይሆንም ተግታቸው ጸልዩ ማለት ይመክራል። እንዲህ ካለ በኋላ እስከ በዛን ሰዓት ተደርጎ የማይጠ በአለም ከተፈጠረ እስከ አሁን ድረስ ተደርጎ የማያውቅ መከራ ይደረጋል። ዓለም ከተፈጠረ አንሶ እስከ ዛሬ ነው ተደርጎ የማያውቅ መከራ ይደረጋል። ነገር ግን ስለ ምርጦች ሲል ቀኑን ያሳጥረዋል። ነው ቀኑ ባያጥር ነው ስጋዊና ደማዊ እንኳን ባልደረ ነበር። ቀኖቹ ያጥራሉ፣ ቀኖቹ ያጥራሉ እና ሰዎች ተረጉሙ። አይ ቀኖቹ ያጥራሉ የሚለውን ከሌሊቱ አራት ሰዓት ከቀኑ አራት ሰዓት ይነሳልታ ብለው ይተረጉማሉ። ነገር ግን የመከራው ዘመን ያንሳል ነው የመከራው ዘመን ያንሳል። አዎ ዘጠኝ ዓመት የሆነው ነበረ ስድስት ዓመት ይሆናል ስድስት ዓመት የሆነው ነበር። ሶስት ዓመት ሲሆነ የመከራው ቀን ያጥራል። እሱ ደግሞ ሰው ከጻይ ሊያው ሰው ወደ ነው ይሄ ገና ገና ብዙ ዘመን አለው ይላል። ገና ብዙ ዘመን አለው ነገር ግን ስለ ምርጦች ሲል፣ ስለ ወዳጆች ሲል፣ ስለ ቅዱሳን ሲል ቀኑ ያጥራል ይላል። አሁን ሰው ቀኑ እንዲያጥር የመከራው ዘመን ጀምረ ነዋል። የመከራ ዘመን ነው። አሁን ከዚህ ዘመን የከፋ በዘመናችን ከእኛ ከኛክ ምን ነውና ከምናየውና እየደረሰና እየሆነ ካለው የከፋ ዘመን ላይመጣ ይችላል ነገር ግን ይሄን ዘመን አጭር እንዲያደርገው አሁን ወደ ገበያ ሊያጥራ ስላለ እንዲያጥር ስለምርጦች ስላለ ቀኖቹ በያጥሩ ባልዳነ ነበረ፣ ይልና አሁንም ሌላ ተጨማሪ ምልክት ይነግራል። በዛ ዘመን በዛ ዘመን ሐሰተኞች ነቢያቶችን ሐሰተኞች ክርስቶችን ይመስላሉ። እኔ ክርስቶስ ነኝ፣ እኔ ነቢይ ነኝ። በእኛ ዘመን ነው እያየን ያለው። በጣም በድፍረት በጣም እንደው ተሞላቆ አፉን ከፍቶ ነብይ ተብሎ የሚጠራ ሁኖ አበዘው ማለትና፣ አሁን ይሄ መጽሐፉ ላይ ተቀምጧል። ሰው መጽሐፉ ላይ ከተቀመጠ ይመጣል ከተባለ መጥቷል። እርሱ ሲመጣ ብሎ ነበር መጠዋል። ነብይ ነን የሚሉ ነቢያት ነን የሚሉ መጥቷል። የሰው ድርሻ ምን ነው ከተባለ ይመጣል ተብሎ ከመጣ ተጠንቆ ከተባለ ባይ ነገር እንኳን ሳናውቀው ሳናስረው የመጣ ነገር ሆነ ልጅ ግራ ንጋባ ነበር። አስቀድሞ ስለተነገረ መጨነቅም የለብንም፣ በጥንቁ ምክንያቱም አስቀድሞ ተነግሯል። ለማሳት ነው። ለማሳት ታላላቅ ድንቅ ድንቅ ነገሮች ያደርጋሉ። ይሄ ማለት ታላላቅ ታምራቶችን ማድረግ ለማሳት ነው ያለው ለማሳት እንግዲህ ለማሳት ታምራት እየተደረገ ከሆነ ሰው በዚህ ዘመን በጣም ታምር የሚባለው እንደው ብዙ ሰው ብዙዎችን ያሳት ብዙዎችን ግራ ያጋባ ያደናገረ ታምር ስላለ፣ እሱ ደግሞ ለማሳት ስለሆነ ክርስቶስ አጥቀም የተናገረ እሱ ማሳት ነው ያለ። ክርስቶስ ከዚህ አለ ቢሏችሁ፣ በአደራሽ አለ ቢሏችሁ አትመኑ። እንደው ደግሞ በምድረ በዳ አለ ብሏችሁም አትውጡ። ክርስቶስ መጣበት ጊዜ ከምስራቅ እስከ ምዕራብ ድረስ መብረቅ እንዲታይ ያኔ የክርስቶስ መጣ እንደዚህ ነው ማለት የሚነግረን ይሆናል። እንዲህ ካለው ኋላ የመጨረሻውን ደግሞ እየቆጠረ ፀሐይ እንደሚጨልም ጨረቃ ደም እንደምሰ ከዋክብት እንደሚረግፉ የምድርም ክርስቶስ የሰው ልጅም በደመና ሰማይ እንደሚመጣ ሰማይና ምድር ያልፋል ቃሌ ግን አያልፍም ማለት ይቀጥላል። ከዚህ በኋላ እንደዚህ ያለ ምዕራፍ 25 ሁሉ ይቀጥላል ማለት እና ለማጠቃለያ ያክል አንቀጹ ወይ ደግሞ ምዕራፉ የትንሽ ምዕራፍ ነው እንዳልነው ነው። ምዕራፍ ሃያ አምስት ላይ ነው የሚጠቀለው። ያ ደግሞ የክርስቶስ መምጣት ነው። መምጣት ክርስቶስ መጀመሪያ በዚህ ዓለም ሁለተኛ መጣት አለው። በዚህ አመጣጡ መጀመሪያ አመጣጡ ባጭር ቁመት በጠባብ ደረት ተወስኖ ከእናቱ ከናቱ ከእመቤታችን ከድንግል ማርያም ተወልዶ ማኅተመ ድንግልናዋን ሳያጠፋ ተወልዶ ጡት እየጠባ አድርጎ በዚህ ምድር ላይ እንዲሁ ተንቀሳቅሶ ሰላሳ ሦስት ዓመት ከሦስት ወር ያለውን ተግባሩን ፈጽሞ ሐዋርያትን መርጦ አስተምሮ ተጠምቆ ጾሞ በገዳመ ቆሮንቶስ 40 መዓልትና ደቀ መዛሙርትን መርጦ ሶስት ዓመት ከሦስት ወር አስተምሮ ወንጌልን አስተምሮ ከጨረሰ በኋላ እንዲሁ በቀራንዮ በመስቀል ላይ ተሰቅሎ ነፍሱን ከስጋው በገዛ ስልጣን ሶስት ማለት ሶስት ቀን በከሰ መቃብር ማደሩንና ከሶስተኛው ቀን በኋላ መነሳቱን ይነግረናል። ከተነሳ በአርባኛው ቀን ወደ ሰማይ እንዳረገ እሱን ነው እንግዲህ እና ሲያርግ ደግሞ ሲያርግ ያረገው ደብረ ዘይት ላይ ነው። የሚገርም ደብረ ዘይት ላይ ያረገው ዕርገቱን ሉቃስ በምዕራፍ ሃያ አራት ቁጥር ሃምሳ ሁለት ላይ እንደገለጸው፣ ደብረ ዘይት ላይ አረገ ይለናል። ሲያርግ ዳግመኛ እንደሚመጣ ደግሞ ነግሮናል። ነግሩናል። ዳግመኛ እንደመጣ ተናግሮ ነበር። ባህሪያ ሥራ በምዕራፍ አንድ ቁጥር አስራ ሁለት ላይ እናንተ የገሊላ ሰው ትኩራችሁ ወደ ሰማይ ተመልከታችሁ ያላቸው ምን ታያላችሁ? የናዝሬቱ ኢየሱስ እንደሆነ ሲያርግ እንዳየ እንዲሁ ተመልሶ ይመጣ ብለው መላእክት ላይ ተመልሶ እየመጣ አሁን ሲያርግ እንዳየ ተመልሶ ይመጣ። ይሄ የመላእክት ትንቢት ነው። የክርስቶስም እንዲሁ ሁለተኛ መጥቶ ይሄን አሁን ያሳልፍ እንደሚችል አሁንም በደመና ሰማይ በስጋ ማርያም ይመጣሉ እሱ ራሱ የሰው ልጅ እንደሚመጣ ነገርን ማለት አሁንም የዮሐንስ የማቴዎስ ወንጌል ምዕራፍ 25 ላይ እንደነገረን ጌታችን ወደዚህ ዓለም ሁለተኛ እንደመጣ አድርጎ ተመልሶ ሲመጣ በቀኝና በግራ ሀጣንን በግራው ጻድቃንም በቀኙ መላእክትንም እልፍ አእላፋት መላእክት ሳታዊ መላእክትን አስከቱን እንደመጣ ነገርን አሁን መጣ ማለት ሁለተኛ መጣት ማለት ነው የመጀመሪያ አመጣጡ ለማስተማር ነበር፣ ንስሐ ግቡ ለማለት ነበር። የኋላ አመጣጡ ግን ፍርድ ለመስጠት ይመጣል። የመጀመሪያ አመጣጡ በቱን ሰብና በተዋረደ ሰውነት ጨርቅ ታጠቀ ግን ተሸክመ እየተባለ በመልዕልተ መስቀል መሰቀም ያንም መከራ የደረሰበትን ንስሐ ግቡ ለማለት የመጣ ነበር። አሁን ግን ፍርድ ለመስጠት እንደመጣ የሚያሳየን ነገር አለ ማለት ነው።